ሰላሞች ሆኖ እየተረዳው ሰው ስለወደደ ስራ ፈቺ አይደለም እና ያንን ነው እየተናደድኩበት። ግን ደግሞ ሌላ ምን ቢሆን ጥሩ ነው። እዚህ ቤትም አንዳንድ ጊዜ እንትን እንላለን፣ ሽበድ እና ያንን ሁሉ ነገር ሳከን ማለት አለበት ሁሉንም ነገር እስቲ እስከ ተጀመረ እንጂ አሁን ያልተፈጸመ ነገር ተጀመረ እንጂ ያልተፈጸመ ነገር ማውራት በጣም በጣም ኃጢአት ነው የሚያስገባ። ማንኛውም ሰው ኃጢአት ውስጥ ነው የሚያስገባ። መፍረድ በጣም ከባድ ነው። ቶሎ ብላችሁ አትቸኩሉ። ቶሎ ብላችሁ ንግግር አስተካክሉ፣ አትቸኩሉ። ለምን ዋጋ ያስከፍላል? ምክንያቱም አሁን ሁሉንም ነገር በዛኛው ዙሪያም በዚህኛው ዙሪያ በአይናችን እንትን አይደለም እና ያንን አሁንም በትዕግስት ጠብቀኑ ምን እንደሚፈጠር ምን እንደሚያደርጉት ምን እንደሚሰሩት በትዕግስት መጠበቅ አለበት። ይሄንን ነገር እስከ እስቲ ወዴት እስከሚሄ እስከሄዳቸው ራሳቸው ያውቃሉ። አሁን ማንኛውም ሰው ማንንም ሰው መምራት አይችልም፣ ግን እነሱ የሚያዋጣችሁ የሚያደርጋችሁ አንቺ መርጠሽው ነው። የሆነ ስራ በሚመችሽ መንገድ ነው እንጂ ባይመችሽ መንገድ መሳት አትችም። ማንኛውም ስራ ወይም ደግሞ በዚህኛው መንገድ ስራችሁ ሊመቻችሁ ይችላል። በዛኛው ዙሪያ መረዳት አለባቸው። እነሱም ፈልጎ ያደረጉት ወይም ደግሞ አንዳንድ ጊዜ የምናደርጉ ነገራቶች ማስተዋል አለበት። ሰው ልጅ ላይ እዛም እዛም መፍረድ ከባድ ነው። ለዛኛው መናገር ከባድ ነው። በዛኛው መናገር በጣም ይከብዳል። ለመፍረድ ይከብዳል። ገባሽ አሁን እዛ ለኛው ላይ ላይ ልትጫኚ ስትይ የቱ ጋር ትሆኛለሽ? እዚህ ጋር ስትሆኚ የቱ ጋር የሚሆን በጣም ከባድ ነው እና ለመፍረድ ከምንችክል ሰከን ብለን እስቲ የሚላይ ይሆናል የሚለውን እነሱ በክፉ ነገር ያመጡትን በእንትን አንጥቴ ነው በደግ ነገር አት ገልብጠ ነው እኛ ብናስብ ነው ጥሩ ነገር ለእኛም ጥሩ ነገር ይሆንልን። ስለዚህ ደግሞ በትዕግስት ሁሉንም ነገር መጠበቅ አለበት የሰው ልጅ በሚመቸው መንገድ ስራ መስራት አለበት። የራሱን ህይወት ማምራት የሚችለው ያ ሰው ነው። ሰው ህይወቱን ማምራት የሚመራለት አይደለም። እነሱም ደግሞ እንደዛ ነው። ቀስ ብሎ ተረጋግቶ፣ የእነሱ ስራ የትኛው ውጤታማን ሊያደርግሽ ይችላል የትኛው ደግሞ ውጤት አያደርግኝም የሚል ያንን ነገር ሰከን ብሎ እነሱም ቀስ ብሎ የሚያስቡበት ጥሩ ነው እና እነሱ እንደዛ ነው። እዛ ፓርት ውስጥ ናቸው። ከሁላችንም ሁላችንም አሁን የት ሀገር ይመሻል፣ ይሄ ነገር እኔ እንደዚህ ሰርቼ እንደዚህ ባደርግስ፣ በዚህ መንገድ ይቀለኛል፣ በዚህ መንገድ ይከብደኛል የሚል እንደዛ ነው። አንቺ በሚያስኬድሽ መንገድ ነው። ተጨማሪ ነገር ይፈልጋል የሰው ልጅ መቀየር ትፈልጋለሽ፣ ተጨማሪ ትፈልጋለሽ። ሁሉንም ነገር እዛው እዛው እዛው ቦታ ላይ ሳይሆን ቦታ መቀየር አለብሽ። ቦታ እየተቀየር መስራት ስለምትሽ በዚህኛው እኔ ባደርጎ የተሻለ ነገር ይመጣል እንደ የሚል ነው። አያችሁት የህይወት ጉዳይ በጣም አስተሳሰብ ነው ያሳስብሻል ልክ እንዳንቺ እዚህ ጋር እንደኔና አንቺ እንደዚህ ብናደርግ ያገኘ ነው እግዚአብሔር ይመስገን እየሰራን ከማንም በላይ ማንንም አገራችንም እያስተዳደርን ራሳችንም ቤተሰቦቻችንም እያስተዳደርን ከራሳችን ተርፈን ለሀገራችንም ተርፈን ማንኛውም ሰው እያገዝን ነው ባይኖርንበት ሀገሯ ለእኛ ነው ቆማ የምትሄደው ኢትዮጵያ ማለት ነው። በመዳም ቅመም ስም ነው ቆማ የምትሄዱ። አሁንም ደጋግሜ ነው የምናገረው፣ እና ሌላው ትርፍ ነው። ይሄ ምን ምን ምን ምን ትርፍ ነው። አገሪቷ በመዳም ቅመም ነው። ምክንያቱም እንትን ገቢ የሚገባው በመዳም ቅመም ነው። ተቀያሪ ገንዘብ በመዳም ቅመም ነው። ስንቱ ነው በሚሊዮን ሺህ የሚቆጠሩ ዶላር በስንት እነሱ ናቸው። የእነሱ ደሞዝ ላይ ነው የሚቆረጠው፣ እና ይህን ማወቅ አለባቸው። እነሱም ደግሞ እንደዛ ልክ አንቺ በሚመችሽ ቦታ መሻሻግ፣ የሚመችሽንን ስራ መስራት። ልብስ ራሱ ስታጥቢ ኮ ጎንበስ ብለሽ ልታጥቢ አሁን ማሽን መቶ ነው። አልፎ አልፎ በማሽን የሚታጠቦ እዚህ ስንመጣ ነው እንጂ በማሽን የምናጥቦ፣ ገጠር ያደጉ ልጆች ወንዜድን በሚመቸንን መንገድ ያ ስራ ያ በደንብ አርገን ንጹ አርገን እንደምናጥብ ቦታ እንመርጣለን። ቆመን የት ጋር ቆመን፣ ቦታ እናርቃለን። እንኳን እንትን ለማ ንጹህ ለማድረግ አየሹ፣ ይሄ ነው። ሁሉንም ነገር እነሱም ደግሞ እነዚህ ልጆች ሁላችሁም በመጥፎ መንገድ በእነሱ ዙራ የሚምጡ በሌላ መንገድ የሚምጡ ምንም ይምጡ በሰው ዙራ ገልብ ጠሾ፣ በቃ ህይወት እንደዚህ ናት። ህይወቱን ማመቻቻት ነው መፈለግ የሚኖሩት የሚሮጡት ቦታ መቀያየር፣ የስራ ቦታ መቀያየር ነው። ይሄ እንደዛ ነው። አድጋችሁ ውስ አንዳንድ ጊዜ ኦዲንስም ምንም ይሁን አትጨናነቁ፣ ይጨናነቁ እንደዛ መቀያየሩ ማምጣት ግድ ይልሻል እና ግድ ይላል። አሁን እንደዛ ነው እንጂ ምንም ክፋት ነገር የለም። ልጆች ናቸው። አንዳንድ ጊዜ የሰው ልጅ ይሳሳታል፣ እንትን ይላል። ያንን ስህተት ደግሞ የማይጋጭ የማይዋደድ ሰው ነው። አሁንም እወቁ። ለምን ተጣሉ? ለምን እንደዚህ ተባሉ? ለምን እንደዚህ ሆኑ? በሚዋደዱ ሰዎች መሀል ፈተና ካልበዛ ህይወት አትባልም። እንደዚህ ስላችሁ ከአሁን ከእህቶቼ ጋራ የሆነ ነገር ሳይበት ኔ ጸጥ ብዬ አላይ ወይም ደግሞ ይሁን አያፍ ልምታ አለ፣ አለመግባባት አለ። እንዴት ሰው ሀገር ላይ ሆና ወይም ከአባቷ ወይም ከእናቷ ወይም ከቤተሰብ ትጣላለች ብለ ልታስቡ ትችላላችሁ? ግን እንጋጫለን በመሀል በመሀል ምን የፈለግ የፈለገ ነገር ራሱ ብቶጂ እንደፈለገ ራሱ ይሄ ውሸት ነው። ከቤተሰብ ጋር ራሱ እዚህ ጋር የተራርቀን እያለን ራሱ እንጋጫለን። ይሄ ደግሞ ፍቅር መግለጫ ነው እንጂ ጥላቻ አይደለም። ይሄ እግዚአብሔር ፈተናውን ለምን አመጣብኝ፣ ጌታ ሆይ ይህንን ለምን አመጣብኝ ብላችሁ አትወቅሶ። አስተምሮ ነው የሚያልፈው እንጂ ሳያስተምር ምንም ነገር አያልፍም። እንዴ አንዳንድ ጊዜ አልፈውም ወይም ሳታቂያ እንጂ ዋነትሽን በይ ዋነት ወይም ደግሞ ሰው ያሳስትሻል አንድ እንድ ጊዜ ወይም ቴክስት ያደርግልሻል፣ ወይም ቮይስ ያደርግልሻል፣ ይልሻል። በዛ መሀል ላይ አንቺን ለመጉዳት ጥረት ያደርጋል ሰው አያችሁ። እዚህ ጋ ዝም ብለሽ ካለብሹ፣ ያ ሰው አሁንም በስህተት በስህተቱ አይታረምም፣ በስህተቱ አይታረምም። እስቲ የና እንትናት አቆራርጦ ነው ይመጣልኝ የና ማርክ ቤት የትላንትና የንትኑን ያሳየችበት፣ ምንም አይደለሽም፣ ምንም አይደለም፣ ምንም አላየሽም። ምኑ ነው አይቻለሁ ብላ እንደዚህ እውነቱ እውነቱን አዩ ምትያ። ይኸውላችሁ፣ እውነቱ ሲወጣ ያ ይሄ አሁን ስህተት ነው። አያችሁ፣ ያ እውነት ሲወጣ ኬት አገኘሽ? እንዴት መጣ አንቺ ጋር? አይ ስህተቱ የሰው ልጅ ከስተቱ እንዲማር ነው። ይሄ ተማሩበት። እንደዛ ስተቱን ደግሞ አሁንም ሌላ ጥፋት ያጠፋል ያ ሰው በህዋነት ጥግ ማለት ነው። በህዋነት ጥግ ጠላት ለአንቺን ለመጣል አንቺንም ለማድረግ ብዙ ጥረት ይጥራል። ከዛኛ ጠላት ደግሞ ትድኛለች ማለት ነው በቀላሉ ቪዲዮን እንደዛ መሰለኝ ለማስተማር ያመጡት እንደዚህ አይነት ነገር ነው። ቾክሎ ደግሞ ተኩሎ የምናደርገው ነገራቶች የምንፈጽመው ነገራቶች ለወደፊት የሚጻጽተን የሚጻጽተን ነገር ለሚያስደርገን ነው። አንዳንድ እንደዛ ገልብጣቸው አስቡ። ሁሉንም ነገር እግዚአብሔር ያስተካክላል። ምንም ነገር መጥፎ ነገር እንዳትናገሩ ራሳችሁን። አንዳንድ ጊዜ የምትወዳችሁ ሰዎች ላት ከመጡ በጣም ከባድ ነው የምትወ በጣም ከባድ ነው እና ለዛ ነው በትዕግስት እንጠብቃለን። ጨርሻለሁ። አመሰግናለሁ። ወዳቸዋለሁ እና እንደዛ ነው። አቢዛ አቢዛ። አዎ፣ አሁን ትላንት ራሱ መሌ በመሌ ቪዲዮ ከሰማችሁት በጣም ጥሩ ነገር አለበት የመለ ከሰማችሁት ትክክለኛ መልእክት ነው የተናገረ እና ሀይሚዬ ያቃለው አስተዋይ ነሽ፣ ሁሉም ታውቂያለሽ። አንተም ሌላ ጋር እንዳትሄድባት ነው፣ እንዳትሳሳት ነው፣ ሌላ ውስጥ እንዳትገባ ነው የምትቆጣህን ብሎ በትክክለኛ መልስ ነው የመለሰው ማለት ነው። በጣም የመለ እኔ ተመችቶኛል። በጣም ደስ የሚል ቪዲዮ ነው የለቀቀለት። እውነት ነው በህይወታችን አዎ በህይወታችን ብዙ ዳገት ብዙ የተደላደለ ነገር አለ። ሁሌም የተደላደለ ላይ አይደለም የምንኖረው። ለምን አንድ ሰው ጥፋቱ አይታችሁት የምታልፉ ከሆነ ወይም ፍቅረኛችሁ ቢሆን ወይም ጓደኛችሁም ቢሆን ወይም እህታችሁ ወንድማችሁም ቢሆን እያጠፋ ነው ትተውታላችሁ፣ ይመለሳል ብላችሁ ትተውታላችሁ፣ ታልፉታላችሁ። ግን ያ ዝም የምትሉት ከሆነ ትክክል አይደለም። ከቆየ ከደገመው ሁለቴ ሶስቴ ካያችሁት በኋላ ያ ነገር ከጥፋቱ እንዲመለስ ሌላ ቦታ ዘሎ እንዳይገባ ባልሆነ ነገር እንዳይወጥቅ መመለስ ትልቅ ነገር ነው። በፍቅር መካከል ደግሞ የሚዋደዱ ሰዎች ብዙ ፈተና አለባቸው። ብዙ ፈተና አግብተው ወልደው ራሱ ብዙ ፈተና ያለባሉ። በመካከላቸው ደግሞ ጥሩ ፍቅር ስላለ ውስጣቸው አንድ ስለሆነ የትም ሄዱ የትም አንድ ላይ ይሆናሉ፣ ይመለሳሉ። ለምን ፍቅር አለ፣ ጥሩ ፍቅር አለ በውስጣቸው። አፋቸው ያውራ እንጂ ውስጣቸው ላይ ጥሩ እግዚአብሔር ያጣመረው ፍቅር አለ። ይሄ ዝም ብሎ የቃቃ ጨዋታ፣ የሚዲያ ድምቀት የሚሉት ነገር በትንሹ የብዙዎቹ ሲበተን አይተናል። በትንሹ ማለት ነው። እና ደግሞ ብዙ ነገሮች አብረው ታግለው፣ አብረው ለፍተው፣ አብረው ጥረው አብረው ደግሞ እጅ ለጅ ተያይዘው ያመጡት ነገር ላይ ትልቅ ፍሬ አለበት። ለምን በብዙ መከራና በብዙ ቻሌንጅ በብዙ ጠውረድ አልፈውበታል። ያ ነገር እያስታወሱ ወደኋላ ኋላ መጥፎውም እያስታወሱት ለካ ይሄን ያቅተኛል ወይ ይሄን መጥፎ ነገርስ አሁን ባልፈው ያቅተኛል ወይ፣ የባለፈስ ነገር አልፌው የለም ወይ ብለው ያ ነገር ያስታውሱታል። ወደኋላ ያ ያለፍኩት አሁን ይሄን ማለፍ ያቅተኛል ወይ ይሄን አልፈዋለሁ። ይሄንስ ማለፍ ያቅተኛል ወይ የበፊቱ ሳልፍው የለው ወይ ብለው የኋላው እንዲያስቡ ያደርጋቸዋል። ንጹሕ ልብ ካላቸው የዛን ሰው የሚወዱት ከሆነ የዛን ሰው ፍቅር ካላቸው የዛን ሰው በቃ ከውስጣቸው የተጣመረ ፍቅር ካላቸው ይሄ ጊዜያዊ የጊዜያዊ ወይም የአይን ፍቅር ሳይሆን ይሄ ዝም ብሎ የቃቃ ጨዋታ ሳይሆን ከውስጥ የተናጸ ከእግዚአብሔር የተሰጠ ፍቅር ከሆነ ያ ነገር ብዙ ቻይለኞች፣ ብዙ ውጣ ውረዶች፣ ብዙ መከራዎች በሰው ግፊት፣ በሰው ጥላቻ፣ በተለያየ ነገር ሊመጣ ይችላል። ምንም ሊጥሰው አይችልም። ምንም ሊያፈርሰው አይችልም። ለምን? ንጹህ ፍቅር ነዋ ያላቸው። ንጹህ ፍቅር አለ አፋቸው ቢያወራ ንጹህ ፍቅር ስላለ ምንም ነገር ሊሆኑ አይችሉም፣ ምንም ሊለያያቸው አይችሉም። እና በህይወታቸው ፈተና ሲበዛባቸው በመጥፎ አትዩት፣ በመልካም ነገር ውሰዱት። ለምን ፈተና ይበዛባቸዋል? በሁላችንም ፈተና አለ። እግዚአብሔር የሚወደው ሰው ነው የሚፈትነው። ሁሌም እኮ ፍቅር የለም፣ ሁሌም መደላደል አይደለም። አንድ ጊዜ እኔ ትዝ የሚለኝ እቤት ላይ ሰምቼው፣ ውጭ ስንወጣ ለብሰን ስንወጣ አለች የሰፈር ሰው ሁሉም ይቀናብናል አለች። ግን በቤታችን ያለ ነገር ማንንም አያውቀውም አለች። እንጣላለን፣ እንጋጫለን፣ ግን ማንም አይሰማንም። እኔና እሱ ቁጭ ብለን ልጆቻችን ሳይሰሙ ያ ነገር እንፈተዋለን። ለምን ድሮ በልጅነታችን ያሳለፍነው ነገር እያስታወስን፣ ንጹህ ፍቅር እያስታወስን ያ ነገር ቁጭ ብለን እንፈተዋለን። ብዙ ጊዜ እንለያይ እንጀምረውና በቃ እንለያይ፣ ከአሁን በኋላ ያብቃ እኔም ልጆች ይዤ ወደ እናቴ ሊሄድ እላለሁ። ብዙ ጊዜ ቁርጥና ተመልሼ ደግሞ ታስበው እንዴ በፊት ያለፍኩትስ በድህነቴ ያለፍኩትስ በመከራ ያለፍኩትስ፣ ያ ሁሉም ስሆን ያለፍኩትስ፣ አሁን ይሄን ያቅተኛል አያቅተኝ የምችለዋለሁ ብዬ መልሽ የመለስና ወይኔ ቅርታ ጠይቃለሁ፣ ወይሱ ቅርታ ይጠይቃል እመለሳለሁ። ይሄ አስቡት እስቲ። እና በህይወታቸው ፈተና ሲበዛባቸው አትጥሉ። ነጌ ለመልካም ነው። ነጌ ጥሩ ነገር ይዞ ይመጣል። ነጌ መልካም ነገር የሚያስደንቅና የሚያስደስት ነገር ይዞ ይመጣል። በህይወታችሁ ፈተና ሲበዛባችሁ አትጥሉ። ጥሩ ነገር ይዞላችሁ ስለሚመጣ ነው ፈተና የሚበዛባችሁ። ወርቅ ወርቅ መሆኑ በሳት አይደለም የሚፈተነው? መልካምም ነገር እንደዛው ይፈተናል። ሳይፈተና አይሆኑም። አትጥሉ በህይወታችሁ እና አሁን እኔ እኛ ብሩኬ እና ሀይሚ በጣም እንወዳቸዋለን። በጣም ነው የምናከብራቸው። በጣም ቦታ እንሰጣቸዋለን፣ በጣም እንወዳቸዋለን። ቀን በቀን ስቀው አይደለም ሲመጡ መጠበቅ ያለብን ጥላቻዎቹም መጠበቅ አለብን። ለምን ነገ ብርታት ይሆናቸዋል፣ አቅም ይሆናቸዋል። ነገ ሌላ ነገር እንዲያልፉ ያደርጋቸዋል። ነገ ትዳራቸው ውስጥ ሲገቡ ያ ነገር ጥሰውት እንዲወጡ ያደርጋቸዋል። ያ ነገር እንዲያልፉ ያደርጋል።